ጎበዝ ነሽ መሳሪያ አለው እንዳመጣሽአን ፖሊስ አመጣሽ። አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብ ትፈልጋለን። እንግዲህ ይኸው የመን መጣው ባለፈው ከነአብዲ ጋር አይታችሁኛል ከመጣ በኋላ እንግዲህ በቀጥታ ሰላም መታ ነበር። የሰላምንም ቪዲዮ አይተነዋል። የሰራችሁን ከነዳናይት ጋር ምናምን ቪዲዮም እየሰራች ነበረ እና አሁን ምንድነው ሰላምን ዛሬ እኔ የመን አገኘዋት ማለት ነው። የመን መጣች። ሰው ለተንኮል ይመጣል። ትኬት ቆርጦ ለተንኮል መታለች። እንግዲህ የሰርጌኔ የኔና የአዩ የነበረውን የነበረው የሰርጋችን ቪዲዮ እኔ በጣም አናዳኛለች። አንድ ቀንም እንደማገኛት ተስፋ አድርጌ ነበረ። ስለዚህ አሁን ሰላም የመን ያለችው በሲስተም እሷ ልታጠራ የፈለገችው ሱመያ ማጠራ እንድታጠራ የፈለገችው ነገር እኔም ላጠራ ነው የመጣሁት። ግን አሁን ደግሞ የመጣሁት ለምንድን ነው ልጠይቃት የፈለግሁት፣ በሲስተም ሀዋን አስደውዬ ሰላምን ቦታውን ተነግሪያለች። ሴት የምትፈልጋትን ሴት ልታጠራ የምትፈልገው ሴት ሀዋ የት እንዳለች እንደምታውቅ ስለምፈልጋት፣ ስለዚህ እሱን ለማጠራት ስለምፈልግ፣ ሰላም በሲስተም አስጠራትና እኔ ደበቅና እዚህ ጋር ስትመጪ ተወራይታለች፣ እኔ ብቅ እንባታለው ማለት ነው። ከዛ በኋላ የምጠይቃን ነገር ስላለ ነው። ለምን ሱመያ ያለችበትን ስለምታውቅ፣ እኔና ሱመያን አስታርቂን ልላት ነው። እኔ ተንኮል ነገር ነው። የምን ተንኮል ነው? እኔና ሱመያን ለምን አታስታርቂንም? ሱመያ ያለችበት ቤት እሷ ታውቃለች። እሱን ለመጠየቅ ነው። አንተ ከሱመያ ጋር ለመታረቅ ከፈለክ ሰላም መጀመሪያ

እኔ እና ሱመያ እንድታረቅ አትፈልግም። ሰላም ከዚህ በፊት ሰላም እንድታጣራ ምን አስፈለገ? ሰላም ከማጣራቷ በፊት አንተ ለሱመያ እንድታስረዳ ብዙ ጊዜ ድርስት። አንቺ አልገባሽም። አልገባኝም። ሰላም እዚህ ነገር ውስጥ እንድትገባ ካልፈለክ፣ ሌሻ አንተ ለሱመያት ነግራት። ምን ልንገራት? ልጁን ነገርኳት። ምን ወላይ በደፈናው እሱ ነገር ይደርሳል። አሁን አልሰማሽም? የሰራሁትን ቪዲዮ አላየሽም? ወላሂ ተናግሬ ያለው ልጁ የኔ አይደለም የተሳሳተ ነው፣ በስም ስህተት ነው ነው ያልኩት። እኔ አንተን መስል ስለዚህ ጋር ማለት ነው። አሁን ሰላም ልታጣራ የመጣችው ልታጣራም ሳይሆን ሰላም የምትመጣው ልጅቷን ልታሸሽ ነው እኔ እንዳላጣራ ልሽ ታሸሻት አለችኝ። እኔ እና ሱመያ እንትና እንድንታረቅ አፈልግም። ጠይብ፣ አንተ እና ሱመያ እንድትታረቁ ከመጀመሪያው ምን ለፋች ሰላም? መጀመሪያው ነው አንድ ሆቴል አብሮ ሲገናኙ ሲገናኙ፣ ኢትዮጵያ ውስጥ አብሮ ሲዞሩ አንድም ቀን እንትና አትልም ብቻ

እና ውድ ቤተሰቦቻችን አሁን ሰላም ጋር እንደደወልናል እንደደወልን ሰላምን ካሜራ ፊት ለፊት አስቁመን እንጠይቃታለን። በግድ አይደለም ለእንደዚህ አይነት ጉዳይ እፈልግሻለሁ ብለሽ ማለት ነው። ምን አስፋልት ላይ አላልኩሽ አንድ ብቻ

አሎ፣ ሰላም ነው። ሰላም እንዴት ነሽ? እንዴት ነሽ? ደህና ነሽ? ደህና ነኝ አለሁልሽ። እንዴት ሆንሽ? ስለ ልጅቷ ጉዳይ ምናምን እኔ አሁን አንቺን እኮ ለማነጋገር ፈልግ ነበረ አሁን ላይ እና እዚህ እንነጋገር፣ ምን ይመስልሻል? ያለውበት ቦታ ልንገርሽ፣ ትመጫለሽ? ቅርብ ነሽ? የት ነው? ቻራ ከምሲ ነው ያለው። ትዛጋ ትመጫለሽ? ጃሚያው ጀርባ። አዎ፣ እሺ፣ እሺ። ውድ ቤተሰቦቻችን አሁን መታለች ካሜራ እስክትመጣ ድረስ ድረስ ካሜራውን አቆመውና ቤት ውስጥ ነው ያለሽው ውጪ ነው ያለሽው ምናምን ማለቷ ስለማይቀር እንግዲህ ደውላላታለች፣ የት እንዳለች ስትመጣ ዝምብላ አትመጣም። የቱ ጋር ነው ያለሽው ቤት ውስጥ ነው ውጪ ነው ያለሽው ብላ መጠየቋ ስለማይቀር ልክ እሷ ስትመጣ እኔ ይደበቅና ካንቺ ጋር አታወራላችሁ። እሺ እኔ ስታ እንደደነገጥ خلاص እንዳመጣ ካንቺ ጋር አቆመና ካሜራውን አቆመና እስከዚያ ልክ እሷ ሰፈሩን ስትጠይቅሽ ቦታውን ስትደርስ እኔ ካሜራውን አስጀምረ ይደበቃለሁ ከዛ አንቺ ታወራታለሽ። እኔ ከዛ በኋላ እመጣለሁ ማለት ነው። ሰላም ትያትና እዚህ ቆሚያለሽ ማለት ነው። አንቺ ሃይ ሰላም እንዴት ነሽ? ምን አስደነገጠሽ?

አንድ አንድ ጊዜ ሰላም አንድ ጊዜ፣ ምንድን ነው የምትፈልገው? ሰላም አንድ ጊዜ እንጂ ምንድን ነው ፓስፖርት የናምጣ እቺ ፓስፖርት አግኝተሽ ለተንኮል ትኬት ቆርጠሽ ከኢትዮጵያ መጣሽው። በዚህ ፓርቲ ሦስት ነው ዙሪያ ይሄን ፓስፖርት ካላገኘሽ ኤምባሲ የለም ከዚህ ሀገር መውጣታችን ገባሽ አይደለ? አሁን የፈለግኩሽ ለምዶ ታውቂያለሽ። አሁን ዛሬ ነገሳቲ የሰርጋችንን ቪዲዮ የሰረቅሽው ሜሞሪ እንዳለ አሁኑ እዚህ ጋር አስቀምጪና ፓስፖርትሽን ትወስጃለሽ። አንቺ እኔና ሱሙያ እንዳንታረቅ የምትፈልጊው ሁለታችንን ብጭበት ጉዳይ ምንድን ነው? አልናገርም። የምን ነው ሲጀመር ያለንበት ሀገር የሴት መብት የሚከበርበት ሀገር። እኔ አንተን አስረግጣለሁ። እኔ አድርጌ ነው ማስረግጣለሁ። ለኔም እኮ አገሬ ነኝ። ስለዚህ አሁን ፓስፖርት የምን እኮ የሴት መብት የሚከበርበት አገር ስለሆነ ሌላ ነገር ውስጥ እንዳትገባ አታገኘውም። አንተ አሁን ብልጥ መሆን ነው። በእሷ ስደውል አስጠርተኝ፣ ፓስፖርት የተቀበልከኝ አንቺ ለምንድን ነው? ዲ ኤን ኤ ምናምን አስመርምራለሁ። ልጂቷን እፈልጋለሁ። ልጂቷን ለማሸሽ ነው እንጂ አንቺ እውነት ለስማ አስበች ነው ነው እና አገኝሽ አገኝሽት አሁን አብረን ያለ ነው። ልጅቷን እኮ ልጅቷ ላጣራ ነው የመጣሁት፣ ነው ላጣራ ነው ላጣራ ነው ልጅቷን ችግር የለውም። አጣሪና ለእሱ ያሳምኛት ደስ ይለኛል። አዎ በቃ ከሌለ ችግር ግን ፓስፖርት ሚሞሪ የሰርጉል ሚሞሪ ከታርግ እንድታመጭ መጪ ፈልጋለሁ። ሱመያ ጋር ነው ያለው። ምን ነው በሚሞሪ የለም፣ ሱመያ ጋር አሁን። አንተ ሱዶ የሚያስጨንቅህ ካንተ ከሷ ጋር የምትታረቅበት ነገር፣ ማሰብ ያለብኝ አሁን እዚህ ጋር ያለውን ነገር ዲኤንኤን ላስመርመር ላጣራ፣ ከዛም በኋላ ለሷ ልንገራ። ካልሆነ ተሰረቀላችሁ አለቀ። ሚሞሪን ካመጣሽ ፓስፖርት ሲተሰጅልሽ አለ፣ በለዚያ የሰርጉ ሚሞሪ ካለ ካለ መጣሽ። ሚሞሪ ውስጥ ብዙ ነገር አለ። አቤት ድረስ መተሽ አወራችሁ፣ እዚህ የመንደረስ መተሽ ከሱ መያ ጋር ሆናችሁ አወራችሁ። አውሩ፣ ችግር የለም፣ ግን ሚሞሪ ለሱመያ አልሰጠሻትም

በስነስርዓት አንተ የፓስፖርት የሚሞሪ ሰው ያለብህ ነገር እዚህ ያለው ነገር እንዳይጣራ የምታረጋጋ እሱ ደስ ይለኛል። ስለዚህ ከሆነ አገር ለምን መጣ? ቪዲዮ አልቀረጽኩም። ስንት አልነገሮሽም በቤት ያሉ ሰዎች ቤት ስንት የተመራልሽ የለም ታስቢያለሽ። ስለዚህ ፓስፖርትሽን ማግኘት አንተ ማግኘት ስላልፈለኩኝ ስለዚህ ሚሞሪዮን ስታመጪ ፓስፖርት ስታገኚ የዚህ ልጅ የዲኤንኤ ነገር ይጣራ። አንተ በእሷ ላይ እንደተጫወተው ይጣራ ለማጣራት እሺ፣ እሺ ወንድ ኮንክ እኔ ወንድ ነኝ። ትማምጠታን ለጣቃጠብቅሻለሁ። ውድ ቤተሰቦቻችን እንግዲህ እንደዚህ ፓስፖርቷን ተቀብያታለሁ። እኔ ጋር ነው ያለው። ፓስፖርቷን ዛፍ ማድረግ ነው የሄደችው። ወንድ ኮንክስ እዚሁ ጠብቀኝ፣ አሳያለሁ አለች። ምን ልታመጣ እንደሆነ እዚህ ቆሜ እጠብቃታለሁ ማለት ነው። ምን እንደምታደርግ ከየም ውስጥ መውጣት አችልም። ኤምባሲ እዚህ ስለሌለ ንቅንቅ ማለት አትችልም ማለት ነው። ግዴታ የሰረቀችን ሰርጋችንን ሚሞሪ ያበላሸችን ታመጣለች። ሰላም ተንኮሏ እኔና ሱመያ እንድንታረቅ አትፈልግም። እኔና ሱመያ እንድንታረቅ ብትፈልግ ኖሮ ሱመያን አደንድርስ እየተከተለቻት እኔ የምትፈልጊውን ላድርግልሽ፣ ዱባይ ልውሰድሽ፣ እንደዚህ ላድርግልሽ፣ ጓደኞች አሉ፣ ሌላ ቦታ ስራ ላስጀምርሽ ምናምን ትላታለች። አሁንም ካሜራ ላይ እንዳትታይ እንጂ ብዙ ጊዜ ቪዲዮ ላይ ባትታይም ከጀርባ ሆና ትልቅ ሴራ የምትጫወተው ሱመያ ብቻዋን አለም ተደራጅታለች ስላችሁ የነበረው ሰላም ነች፣ አብራት ያለችው ሱመያ እኔና ሱመያ እንዳንታረቅ የምታደርገው ሰላም ነች። የሰላም ተንኮሏ በቀሏ ለምን እንደሆነ አላቅም። ለኔም ጓደኛ ነበረች። ምን ልትበቀል እንደሆነ ብቻ አላቅም። ምን እንዳጠፋውን አላቅም። እኔ እንጃ። ብቻ አንድ ቀን ምናልባት ይወጣ ይሆናል ሚስጥሩ። ለምን እኔና ሷ እንድታረቅ የማታረገው ሱመያን ከኔ አፋታል። ወንድሟ ልድር ይሁን ራሷ እኔና ሱመያን አለያይታል። ልታገባኝ ታገባኝ አልታወቀም። ብቻ ምን እንደሆነ አንድ ቀን የምናውቅ ይሆናል። ወንድ ከሆንክ እዚህ ጠብቀኝ ብላኛለች። እኔ ነው እየጠበቀው ነው፣ እጠብቃታለሁ ምን እንደምታመጣ እናያለን፣ ማለት ነው። ሀዋንም በዚህ መልኩ አባራ ያታለው እኝ፣ አለችብኝ ያው ሂጂ ብያ ትሄዳለች። እንግዲህ እስከ መጨረሻው ከኛ ጋር ቆዩ፣ እስክመጣ እንጠብቃታለን። እ መጣች ጭራሽ ፖሊስ ይዛ መጣች። አንዱን ፖሊስ ከመንገድ ላይ ጎታ ያመጣችው

እነዚህ መቼም አይለቁሽም፣ ገደል ያስገቡሻል። ፖሊስ አመጣሽው ይሄን ያመጣሽ ምን ያህል አንቺ ካላለቀሽ እኔ ሰው አይደለሁ። ገባሽ ሽሏ አምሳቁ ሽሏ ሽሏ ነገር የለም። እኔ ኢትዮጵያ